ከዚህ በኋላ ማለት ነው ሁለታችሁም ምንም ሹሩሩ ምናምን ምንልበት ምክንያት የለም። በጣም ነው መጣላ በጣም ነው ማስቀየም ነው። ስለዚህ ሁለታችሁም አውረታችሁ የምትፈቱት ነገር ካለ እሷ የምትጠይቀው ትመልሳለህ። አንቺ ታላቅ ወንድም ማለት እንደዚህ ነው። ባለፈው እናትየው ዛሬ ደግሞ የብሩኬ ወንድም አስታረቃቸው። እልል እልል በሉ እንኳን ደስ ያላችሁ። አሰላሙ አለይኩም ወረሃመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። አልሐምዱሊላሂ። ደስ በሚል በደስታ ደስ በሚል ነገር መጥቻለሁ። ብሩኬና ሀይሚ ታረቁ። እንግዲህ ደስ የሚል ነገር ነው። የብሩኬ ታላቅ ወንድም እኔ ከዚህ ንቅንቅ አልልም። ሰላማችሁን እስኪያ ድረስ ሰላማችሁ እስኪፈጠር ድረስ ሰላማችሁ እስኪወርድ ድረስ በማለት እንግዲህ እንደ አጋጣሚ እንደ አጋጣሚ አይሚ ቪዲዮ የሰራች እንደ አጋጣሚ ከቻለላቸው ደስ ይላል ማለት ነው። ደስ ይላል እንታረቅ ብላ እንግዲህ ድሮ ትዝካላችሁ፣ ህጻኑነን ልጁነን እጃችን ትንሿን ጣት እንዲያደርገን የምንታረቀው ነገር ስንጣላም እንደዛ ስንታረቀው እንደዛ እሷን ነገር አስታወሰችኝ ሀይሚዬ ማለት ነው። እኛም እንደዚህ ነበር ነበር ልጅነታችን። ግን እንደነሱ እንዲ ሀያዎች እድሜ ምናምን ሳንደርስ ህፃን ሁነን ነው እንግዲህ ልጅ ሁነን ሰባት አመት አስር አመት እንደዛ ሆነን ነበር፣ እንደዚህ አይነት ምንታረቅ በጣታችን ማለት ነው እንጂ እናንተ ትልቅ ሰው ብሩኬና ሀይሚ ትልቅ ሰው ናቸው፣ ቆምነው ናቸው ነው ህጻንነት ህጻንነት አማራቸው ልጅነት አማራቸው ሀያ እድሜ ሀያ ሶስት ሀያ ሁለት እድሜ ውስጥ እያላችሁ ባልሳሳት፣ ከዛ በላይ ልትሆኑ ትችላላችሁ ወይ ከዛ በታች ናችሁ፣ እንጂ ብዙም አትበልጡ። እንደዚህ ትታረቃላችሁ። ግን ለማንኛውም ደስ ብሎኛል። ጨረቃ ፋሚሊዎች እንኳን ደስ ያላችሁ። ከምር በጣም ነው ደስ የሚለው። ወንድሙን እናመሰግናለን። ባለፈው እናትየውን ስናመሰግን ነበር ሚፍታና የብሩኬን እናት አሁን ደግሞ የብሩኬን ወንድም ከልብ እናመሰግናለን። ጭቅጭቁ ሳይባባስ ሳይረዝም አሳጥሮልናል። መቼ ይሆናል የሚፈጸመው፣ መቼ ይሆናል የሚያልቀው፣ መቼ ይሆናል ማቆሚያው እያልን እያሰብን ነበር። እውነት ሀሳቡ ነውብኝ ነበር። ለምን ሁለት ወር ሶስት ወር ሁሌ ጭቅጭቅ ሁሌ ጭቅጭቅ ሁሌ ጭቅጭቅ ነበር። እንግዲህ አሁን አሳጠረ አሳጠረ። እንኳን ደስ ያላችሁ። እናመሰግናለን። የቡራ ወንድም ክበርልን እንበለው። ታላቅ ማለት ለመቼ ነው? እንዲህ ነው እየተቆጣ ምን እያለ እያስታረቀ የተቆጣ ሲመልስ ታላቅ ወንድም ይባላል። እናትና አባትም እንደዛ ደስ ብሎኛል። በበኩሌ እንኳን ደስ ያላችሁ ጨረቃ ፋሚሊዎች፣ የብሩኬ ወንድም እናመሰግናለን። እንደግሜ አሁን ማለት ነው። ቅመሟ እንግዲህ ትላንት የተፈጠረውን ነገር አይታችሁ ነበር። ደስ አላለኝም ብላለች ነት ነው ሰው መልመድ ከባድ ነው አደለም። ባሏ ለባል ሆነኛል ብላ ነገ የምታስበው የምትወደውን ሰው ይቅርና እንደኔ እንደኔ ራሴ ልጁ ዘመድ መጥቶ ሲሄድ አልወድም። መምጣቱንም ቢቀር ነው የሚሻለኝ እንጂ መጥቶ ለቀን ሶስት ቀን ራሱ አድሮ ሲሄድ አለቅሳለሁ፣ ከምር ነው የምላቸው። አልወድም ነበር እንደዚያ ነት ጸባ ያለብኝ ሀይም እየሱን አስታውሰችኝ። ብዙ ነገር በልጅነቴ ማቀውን ነገር አስታውሰችኝ። አንደኛ በጣት ትንሿ አውራ ጣት እንዲህ ብለ የምንታረቀውን ነገር አስታውሰችኝ። ሁለተኛ ደግሞ ዘመድ ወይ ሰው ጎረቤት፣ ማንም ጓደኛ መጥቶ ሲገባ የምናለቅሰውና የሚሰማንን ነገር አስታውሰች ማለት ነው። ሰው ባይመጣ ነው የሚሻለው፣ ከመጣ በኋላ ሲሄድ አልወድም ብላለች። ያውም እንግዲህ ባለቤቷ፣ የነጌ ባለቤቷ ነው እንግዲህ። መቶ ሊየር አትሄድም ስትለው በግድ ካልሄድኩ ሲላት ነበር። እንግዲህ ሰላሙ ወረደ። እንኳን ደስ ያላችሁ በድጋሚ ይላችኋለው። አለው ሁለተኛ ምንም ነገር በማላችሁ አይገባ። አንደኛ ይሄ ነው ሀይምያ፣ አንቺ ደግሞ የሰው ወሬ አትስሚ። አንቺ ያመጣሹ መዘዝ፣ አንቺ ያመጣሹ ጣጣ ነው ለዚህ ደረጃ የበቃው ለዚህ የቆየው እንጂ ብሩኬ ባንቺ ጨክኖ አይደለም። ባንቺ ላይ ሌላ ሴት አይፈልግም፣ መቼም አይረግም። ከአንቺ በፊት ሌላ ቢኖረውም እሱ ከአንቺ በፊት ነው፣ አለፈ፣ አለፈ፣ አራት ነጥብ። ግን አንቺን ካየና አንቺን ከወደደ አንቺን ካፈቀረ በኋላ በአንቺ ላይ ማንንም አይነት ሴት አይደረብም፣ አያረገውም። ከአንቺም ሊርቅ አይችልም፣ መቼም አይርቅም ማለት ነው። ይሄን ማወቅ ያለብሽ የሰው ሬ ሰምተሽ ሌላ ሴት፣ ሌላ ፍቅረኛ፣ ሌላ እንደዚህ ለቪዲዮ ሆኖ ብታመጪ ራሱ ሌላ መዘዝና ሌላ ጭቅጭቅ ነው የሚያመጣ ለዚህ እንደዚህ አይነት ነገር ካሁን በኋላ እንዳይለመድብሽ። እንደዚህ አይነት ወሬ አትስሚ። እንደዚህ አይነት ጭቅጭቅ አታምጪ። በአንቺ ነው የተጀመረው፣ አንቺ ነሽ የጀመርሽው መጀመሪያ ማለት ነው ሀይሚዬ። እና አንቺም ስለምትወጂው ነው እሱም ስለሚወድሽ ነው። በመሀላችሁ ምንም ነገር አይፈጠርም። ሰላማችሁ ይወርዳል። ሰላማችሁ ይውረድ እንላለን እንግዲህ። እንኳን ደስ ያላችሁ በድጋሚ።